ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች ሰላም ናችሁ? እንዴት ናችሁ? እንግዲህ እናንተ ባላችሁት መሰረት ብዙ ጥያቄዎችን ወደን እየጠየቃችሁ ነው። ከነዛም እንግዲህ አብዛኛው ሰው የጠየቀኝ ጥያቄ ነፍሰ ጡር የሆነች ሴት ወሲብ ትደረጋለች ወይስ አትደረግም የሚለውን ዛሬ እናያለን። እንግዲህ አብረን እንቆያለን። ይህን ቻናል ሰብስክራይብ ላይክ፣ ሸር እያደረጋችሁ እንዴት ተባበሩ ከወዱ እጠይቃለሁ። እንግዲህ ነፍሰ ጡር የሆነች ሴት ወሲብ ትደረጋለች ወይስ አትደረግም? የሚባለው የመጀመሪያው ያለችበት ሁኔታ ይወስነዋል። ሴት ለምሳሌ እርግዝናዋ ቀናቱ ሊወስነው ይችላል። አንደኛ ሁለተኛ ደግሞ የሴቷ የራሷ የሆነ የጤና አንከኖች ሊኖሯት ይችላሉ። ያ የጤና አንከኖች ትንሽ እሷን ሊያስቸግሯት የሚችሉበት ወይ ሊኖሩ ይችላል። ያ ማለት ብዙ ነገሮች እሷ ጋር ተደራራርብ የሆነ በሽታዎች ሊኖሩ ይችላሉ ሌላው ደግሞ ምንድን ነው አንድ ሴት በምታረገዝ ሰዓት ብዙ ነገሮች ያስፈልጓታል ከነዛም መካከል አንደኛው ወሲብ ነው ማለት ትደረጋለች ማለት አይደለም ማንኛቱም እርጉዝ ሴት ወይም ነፍሰ ጡር የሆነች ሴት ወሲብ ብትፈልግ ስለፈለገች ነው ተብሎ ሊደረግ ለምሳሌ እንዳልኳቸው የጤና እንከን ካለባት የማህፀን በተለይ የማህፀን ችግር በፊት የነበረባት ከሆነች ይቺ ሴት እንክብካቤ ያስፈልጋታል፣ በነፍሰ ጡር በሆነች ጊዜ ማለት ነው። ስለዚህ አሁን አብዛኛው ሰዎች የሚያደርጉት ችግር የለውም ለአይን ጥራት አሪፍ ነው ለህፃኑ ጤና ጥሩ ነው የሚሉ አንዳንድ አድቫይሶች ምናምን እያየው ነው። ያ የሚሆንበትና የማይሆንበት መንገድ አለ። የማይሆንበት መንገድ ሴትየዋ በፊት ሳታረግዝ በፊት የተለያዩ ህመሞች የማህፀን ህመሞች ካሉ ያ ይቸግራል ማለት ነው፣ እሷ ጋር ወሲብ ለማድረግ ያ ምንድን ነው ለማህፀኑ አዳጋች ነገር ይሆናል ማለት ነው። እንከል ሊሆን ይችላል። ስለዚህ ማንኘቱም ነፍሰ ጡር የሆነች ሴት ወሲብ ትደረጋለች ማለት አይደለም። ሌላኛው ወሲብ የምትደረግበት መንገድ እንዴት ነው? አንድ ሴት እርግዝናዋ ገና ከሆነ ለምሳሌ አራት ወር ምናምን ከሆነ እስከ አምስት ወር ድረስ ወሲብ ልትደረግ ትችላለች። ከዛ በኋላ ግን የሚደረጉት ወሲቦች ለህፃኑ እንከል ሊሆኑ ይችላሉ። አብዛኞቹ ለህፃኑ ፅንስ፣ ለፅንሱ ችግር ሊሆኑ ይችላሉ ተብሎ ነው የሚታሰበው። ስለዚህ እስከ አራትና እስከ አምስት ወር በስነ ስርዓት ወሲብ መደረግ ይችላል። እስከ አራትና እስከ አምስት ወር ወሲብ መደረግ ይችላል። ስለዚህ ከዛ በላይ ግን ያለፈ ነገር ከሆነ ለህፃኑ ወይም ለጽንሱ ከባድ ይሆናል ማለት ነው። አንደኛ ነገር በሚደረግ ሰዓት ወሲብ ስሜታዊ እንሆናለን። ስሜታዊ በምንሆን ሰዓት ግን ምንድን ነው እኛ ስሜታችንን ብቻ ነው እየተረዳን ያለ ነው። ህፃኑ ይጎዳ ይጎዳ የሚለውን ነገር እሷ በፖዚሽን ስትንቀሳቀስ ወይም በፖዚሽን ሲደረግ ያ ነገር ለህፃኑ አዳጋች ይሆናል ማለት ነው። እስከ ጽንስ መውረድ ሁላ ድረስ የደረሰባቸው ሴቶች አሉ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። በዚህ በኩል አብዛኞቹ ሰዎች የተወሰነ ትረዱኛላችሁ ብዬ አስባለሁ። ጥያቄያቸውን በተወሰነ መንገድ ለመመለስ እንግዲህ በተቻለኝ አቅም ወደ እናንተ አድርሻለሁ። ሌሎችም ጥያቄዎች አሉ በወሲብ ጉዳይ በተለይ ወደ እናንተ አደርሳለሁ። ከኤክስፔሪያንስም አንጻር ከወሰድኳቸውም የትምህርት ኮርሶችም አንጻር ወደ እናንተ አደርሳለሁ ማለት ነው። ጥያቄ ካላችሁ በጠይቅ ይቻላል። ከአሁን ቀደምም ስለ ቡዳ አውርቼ ነበረ። ከቡዳ ጋር ወሲብ ግንኙነት ማድረግ ምን ያህል ከባድ እንደሆነ እሱንም ወደ እናንተ አድርሻለሁ። ከአሁን በኋላም ያሉት መረጃዎች ወደ እናንተ አደርሳለሁ። እስከዚያው ድረስ እናንተ ሰብስክራይብ እያደረጋችሁ አካውንቴን አሳድጉልኝ። አመሰግናለሁ።